ሰላም ጤና ይስጥልን፣ ክቡራን ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። የኢትዮጵያ ጫት በሶማሌ ገበያ ውስጥ እንዴት ተፈላጊ ለመሆን ቻለ? በሐረርጌ እና ና በዙሪያዋ ላሉ አርሶ አደሮች ጫት ዋነኛ የገቢ ምንጭ ነው። ጫትን ከማምረት አንስቶ ወደ ውጭ አገራት እስከ መላክ ባለው ሂደት ውስጥ የሚሳተፉ በርካቶች ናቸው። በአካባቢው ጫት የውጭ ምንዛሬ ምንጭም ነው። ባለፉት ሁለት ዓመታት ፍተሻ የሚደረግባቸው ጣቢያዎቹ ቁጥር እንዲሁም እነዚህን የፍተሻ ጣቢያዎች ለማለፍ የሚጠየቀው የክፍያ መጠን ጨምሯል በሚል የጫት አምራቾች እያማረሩ ነው። ጃፋር በአወዳይ የጫት አምራች ነው። ለዓመታት አርሶ አደሮችን ሲያማርሩ የቆዩ ችግሮች አሁንም ድረስ እንዳልተቀረፉ ይናገራል። ከዚህ ቀደም አርሶ አደሮችን ያማረረው ጫትን በሌላ ሰብል የመተካት ጉዳይ ነበረ። ገበያው ላይ ያለው የጫት መጠን ከፍ ሲል ዋጋው ይቀንሳል በማለት ያለውን ሁኔታ ይገልጻል። አሁን ላይ ግን በሀገራችን የጫት ዋጋ ጨምሯል፣ ይላል ጃፋር። በሀገራችን የጫት ዋጋ ጨምሯል። ለዚህ ምክንያቱ አሁን ጫት የሚበቅልበት ወቅት መሆኑ ነው። አርሶ አደሩ ጫት እየተከለ ነው። ምርቱ ሲጨምር ዋጋው ይቀንሳል። የጫት አርሶ አደሮች በዋነኝነት ቅሬታ ያቀርቡ የነበረው በተለያዩ ከተሞች እና የፍተሻ ጣቢያዎች የኮቴ ክፍያ በመጠየቃቸው ነው። ሪፖርቶች እንደሚያሳዩት በሶማሌ ገበያ የኬንያ ጫት አቅርቦት በ17 በመቶ ቀንሷል። ስለዚህም ለኢትዮጵያ ጫት ያለፈው ፍላው ያለው ፍላጎት ከፍ ብሏል። ከዚህ ቀደም በሶማሌ ውስጥ የኬንያ ጫት ተቆጣጥሮት በነበረው ገበያ አሁን ላይ የኢትዮጵያ ጫት ቀዳሚ ሆኑ ይዞታል። በሶማሌ ገበያ የኢትዮጵያ ጫት ተፈላጊነቱ መጨመሩን ተከትሎ ኬንያ ከሶማሌ ውጭ ያሉ የገበያ አማራጮችን እየፈለገች እንደሆነ የሀገሪቱ የግብርናና ምግብ ባለስልጣን አስታውቋል። አወዳይ ከተማ የተወለደው የጫት ነጋዴ አብዱል ጃባር ኢብራሂም እንደሚለው ኬላ ላይ ያለው ክፍያ የሚፈጥረው ችግር ካለፉት ሁለት ዓመታት ወዲህ መሰናክል ሆኖባቸው ቀጥሏል። አብዱል ጃባር ከኢትዮጵያ ወደ ሶማሌ ጫት ከሚልኩ ነጋዴዎች አንዱ ነው። በሶማሌ ገበያ ላይ ከኬንያ ጫት በበለጠ የኢትዮጵያ ጫት ተፈላጊ የሆነባቸው ሁለት ምክንያቶች እንዳሉም ይናገራል። ለምሳሌ ሃርጌሳ የኢትዮጵያ ጫት በአንድ ዶራል ሲሸጥ የኬንያ ጫት በሶስት ዶራል ይሸጣል። የኢትዮጵያ ጫት ባህር ጌሳ ተወዳዳሪ እንዳይሆን ከገበያው ወጥቶታል ይላል። ከሶስት ዓመታት በላይ በዚህ መንገድ እንደቀጠሉም ይገልጻል። በዚህ ጉዳይ ስንከራከር ቆይተናል። ዋጋ ወደ አምስት ዶላር ከፍ እንዲል ጠይቀናል። አሁን የኢትዮጵያ ጫት ከኬንያ ጫት እኩል ይወዳደራል ይላል። ያልተፈቱ ችግሮች መኖራቸውና ጫት በድብቅ ወደ ሶማሌ መግባቱ የኢትዮጵያ ጫት ገበያውን እንዲቆጣጠር ማድረጉንም ያክላል። ሆኖም ግን ጫት በህገ ወጥ መንገድ መግባቱ ነጋዴዎችን ለኪሰራ እንደሚዳርግና ብሔራዊ ገቢን እንደሚቀንስም ገልጿል። ህገ ወጥ ጫት የሚያስገቡት ሰዎች ሁሌም ችግር ውስጥ ናቸው። መንገድ ላይ ለማምለጥ ሲሞክሩ ጫቱ ይገዳል። ጫቱ በህገ ወጥ መንገድ መግባት አልነበረበትም። እዚያ ሲገቡ ጫቱ ተጎድቶ ነው የሚደርሱ። ስለዚህም ዋጋው ያጣል ይላል ነጋዴው። ጫት በህገ ወጥ መንገድ ሲጓዝ ነጋዴዎች ብቻ ሳይሆን ሀገሪቱ የምታገኘውን ጥቅም እንደሚጎዳ ጠቅሷል። ጫት በህጋዊ መንገድ ወደ ሶማሌ ለማስገባት በየኬላው ከፍተኛ ገንዘብ ነው የምንከፍለው። በኦሮሚያ ክልልና በሶማሌ ክልል እንከፍላለን፣ ሌሎችም ክፍያዎች አሉ። የጫት ነጋዴዎች ቅሬታ ተከትሎ በኦሮሚያና በሶማሌ ክልሎች ያሉ ኬላዎች እንዲነሱ የፌዴራል መንግስት ማዘዙን ነጋዴው ገልጿል። ሌላው ጫት ከኤክስፖርት የሚያደርገው ነጋዴ መሐመድ ኢብራሂም እንደሚናገረው በክፍያ ጣቢያዎች ያለው የክፍያ ስርዓት ባይሻሻልም የጫት ንግድ ለማሻሻል የተሰራው ስራ የአውዳይ ከተማን የጫት ገበያ እንዲያድግ አስችሏል። በአውዳይ ከተማ መንግስት የጫት ማዕከል ተከፍቷል። በዚህ ማዕከል ነጋዴዎችና አርሶ አደሮች በነፃነት እየተገበያዩ ነው። ይህም የጫት ገበያን አሻሽሏል ይላል። በኦሮሚያና በሶማሌ ክልል ስላለው የክፍያ ስርዓት ችግር መንግስት ምላሽ አልሰጠም። ቢቢሲ አፋን ኦሮሞ ከንግድና ኢንዱስትሪ ሚኒስትር አስተያየት ለማግኘት ያደረገው ጥረትም አልተሳካም።